ኢትዮጵያ ንግድ ባንክ ከ20 ዓመት በታች የአትሌት ሻምፒዮና አጠቃላይ አሸናፊ መሆኑን አረጋገጠ። ባለፉት ሰባት ቀናት በድሬዳዋ ከተማ ሲካሄድ የቆየው የኢትዮጵያ ከ20ና ከ18 ዓመት በታች የአትሌት ሻምፒዮን አጠናቋል። በአህጉር አቀፍ ደረጃ በናይጄሪያ ለሚደረገው የእድሜ እርከን ውድድር ኢትዮጵያን የሚወክሉ አትሌቶችን መምረጥና የውድድር እድል መፍጠርን አላማ አድርጎ በተካሄደው መድረክ ከ1100 መጽሁ በላይ አትሌቶች ሳታፊ ሆነበታል። ትናንት በመዝጊያ ውለትም በርካታ የፍጻሜ ውድድሮች ተከናውኗል። ኢትዮጵያ ንግድ ባንክ በ248 ነጥብ ከ2 ዓመት በታች አጠቃላይ አሸናፊ መሆን ችሏል። መቻል ሁለተኛ ደረጃ ሲያጠናቀቅ ኢትዮ ኤሌክትሪክ ሶስተኛ ደረጃን በማግኘት ፈጽሟል። በ18 ዓመት በታች ውድድር ደግሞ የኢትዮጵያ ስፖርት አካዳሚ በ279 ነጥብ በበላይነት ጨርሷል። ጦርነሽ ዲባባ አካዳሚ ሁለተኛ፣ የኦሮሚያ ክልል ደግሞ በሦስተኛ ደረጃ ጠናቋል። የኢትዮጵያ አትሌት ፌዴሬሽን ምክትል ፕሬዚዳንት አትሌት መሰረት ደፋር ባለፉት ሰባት ቀናት የተካሄደው የታዳጊዎች ውድድር የተሳካ እንደነበር ከኢትዮጵያ ቴሌቪዥን ጋር በነበራት ቆይታ ተናግራለች። በዚህ ውድድር ላይ እንግዲህ ስኬታማ ነው ብዬ ነው የማስበው። አንደኛ የትራኩ ሁኔታ በጣም ጥሩና ስታንዳርዱን የጠበቀ ትራክ ነው ያገኘ ነው ድሬዳዋ ላይ አትሌቶቹም በጣም ጥሩ ሰዓት እንዲሮጡ የሚያግዝ አየር ላይ ነው የሮጡ። ስለዚህ ብዙ ወጣቶችን አይተናል፣ ብዙ ለነገ ተስፋ የሚሆኑ በተለይ በረጅም ርቀት፣ በአጭር ርቀት ላይ ምራሱ በጣም ጥሩ ጥሩ የሚባሉ አትሌቶችን አይተናል። እንግዲህ እንደ ሀገር በጣም ጥሩ ውድድርን አድርገናል። በተቻለ መጠን ይሄንን ነገር ለማስቀረት መጀመሪያ የፋይዳ መታወቂያ በጣም ይረዳናል ብለን እናስባለን። ከአሁን በኋላ አንድ የተመዘገበ አትሌት ሁለተኛ ጊዜ ወይ ፓስፖርት ማታወቂያ እንኳን ቢቀይር በዛ በፋይዳ መታወቂያ ስለሚያዝ ይሄንን ነገር እሱ በጣም ይጠቅመናል ብለን እናስባለን። ሌላው ነገር ግን ያው እድሜያቸው ያለፈ ሲወዳደር ከታች ያሉትን በጣም ነው የሚጎዳው። እነሱ ድል ሲያጡ ደግሞ የሚቀጥለው ከሁለት አመት በኋላ እነሱም ሌሎችን ነው የሚጎዱ። ስለዚህ እኛም ደግሞ እንደ ፌዴሬሽን እድሜያቸው ያለፉ ቢያልፉ እንኳን አይተን ውድድሩን እውነተኛ ታዳጊዎች የሚሮጡበትን ነገር ለማመቻቸት ነው የምንጥረው። በተያዘ እየተስተዋለ ያለውን የእድሜ ተገቢነት ችግር ለማስተካከል እንደሚሰራም ነው ምክትል ፕሬዚዳንቷ መሰረት ደፋር ያሳወቀችው። ችግር አሁን በኢትዮጵያ ውስጥ የማዘውተሪያ ቦታ ነው። በተለይ በአዲስ አበባ ላይ ሁሉም አትሌት የሚገኝበት ላይ ምንም አይነት የማዘውተሪያ ቦታ በበቂ የሆነ ሁኔታ ባለመኖሩ ነው ድሬዳዋንም የመረጥነው። ስለዚህ እንግዲህ ለወደፊት እንግዲህ ትራኮች በብዛት ከተሰሩ፣ የማዘውተሪያ ቦታ ከተሰሩ ከዚህ የበለጠ አትሌቶችን ማግኘት ይቻላል። እንደምትመለከቱት እንግዲህ የአትሌት ችግር የለም የፋሲሊቲ እና የማሰልጠኛ ቦታ አትሌቶችን የማብቃት ችግር ነው እንጂ አትሌቶች በጣም በብዛት አሉ። እዚህ ድሬድዋ እንኳን እንደተመለከትኩት በጣም ብዙ ልጆች አሉ፣ ጠዋት ተነስተው የሚሮጡ እንግዲህ። ኢትዮጵያ ውስጥ በየክልሉ ላይ በደንብ ከተሰራ በአትሌቲክሱ ላይ የበለጠ ደረጃ መድረስ የምንችልበት አጋጣሚ ይፈጠራል ብዬ አስባለሁ በግራንድ ትራክ ስላም ውድድር አትሌት ድረቤ ወልተጂ በሁለት ርቀቶች በማሸነፍ ሻምፒዮኖች። በአሜሪካ ፍላደልፊያ በደረገው ውድድር አትሌት ድረቤ ወልተጂ በ800ና 1500 ሜትር አሸንፋለች። አዲስ የሸዋስ ተጨማሪ አለው። በኪንግስተን ጃማይካ አንድ ብሎ የተጀመረው የግራንድ ስላም ትራክ አትሌቲክስ ውድድር ሶስተኛ መዳረሻውን በአሜሪካ ፊላደልፊያ በማድረግ ቅዳሜና እሁድ ተደርጓል። በአስራ ሁለት የውድድር አይነቶች በአጭርና መካከለኛ ርቀቶች በተደረገው የፊላደልፊያ የግራንድ ስላም ትራክ ውድድር ቁጥራቸው አነስተኛ የሆነ ኢትዮጵያውያን አትሌቶች ናቸው የተካፈሉበት። በግራንድ ስላም ትራክ ውድድር በሁለት ርቀቶች የተካፈለችው አትሌት ድርቤ ወልተጂ በሁለቱም ርቀቶች በአሸናፊነት አጠናቃለች። በፊላደልፊያ የመጀመሪያ ቀን ውድድር በ1500 105 ሜትር የተካፈለችው አትሌት ድርቤ ወልተጂ የውድድር ዓመቱን የራሷን ምርጥ ሰዓት በማስመዝገብ አሸንፋለች። ርቀቱን ለማጠናቀቅም ሦስት ደቂቃ ከ58 ከ04 ወስዶባታል። በአዲሱ የግራንድ ስላም ውድድር ክብረ ወሰን ሆኖ ተይዟል። ትላንት በተካሄደው የ800 ሜትር ውድድርም አትሌቷ ቀዳሚ ሆናለች። የ23 ዓመቷ የአጭርና መካከለኛ ርቀት ተወዳዳሪ 1 ደቂቃ ከ58 ከ94 ስምንት መቶ ሜትሮ ለማጠናቀቅ የወሰደባት ሰዓት ነው። ሁለቱንም ርቀቶች በአሸናፊነት ያጠናቀቀችው ድረቤ በ24 ነጥቦች ሻምፒዮን ሆናለች። በፊላደልፊያ ፍራንክሊን ፊልድ በተካሄደው ውድድር ሻምፒዮን የሆነችው ድርቤ ወልተጂ የ100 ሺህ የአሜሪካን ዶላር አሸናፊም ሆናለች። በአዲሱ የግራንድ ስላም ውድድር እየተካፈለች የምትገኘው አትሌቷ በጃማይካ ኪንግስተንም በሁለት ርቀቶች በድምር ውጤት ሻምፒዮን እንደነበረችም አይዘነጋም። በ3000 ሜትር የተካ የተካፈሉት እጅጋየው ታየ፣ መዲና ኢሳና ጽጌ ገብረ ሰላማ ሁለት ስድስትና ስምንተኛ ደረጃን ይዘው ውድድራቸውን አጠናቀዋል። የኪንግስተን ሻምፒዮኗ እጅጋየው ታየ በ3000 ሜትር ሁለተኛ ስትወጣ ስምንት ደቂቃ ከአርባ ሶስት ከሰባ እርቀቱን ለማጠናቀቅ የወሰደባት ሰዓት ነው። አትሌቷ በኬንያዊቷ ኔግቲች በመቀደሟ ሰከንድ በማይሞላ ሰዓት የ25 ሺህ የአሜሪካን ዶላር ተነጥቃለች። ከ100 ሜትር ጀምሮ ያጭርና መሰናከል እንዲሁም የመካከል መካከለኛ ርቀቶች በርካታ አሜሪካውያንና ኢትዮጵያውያንን ጨምሮ ዘጠና ስድስት አትሌቶች ተካፍለዋል። ከሚያዝያ ጀምሮ እየተካሄደ ያለው የግራንድ ስላም ትራክ ውድድር የመጨረሻ መዳረሻውን ከ25 ቀናት በኋላ በሎስ አንጀለስ ድሬክ ስቴዲየም ያደርጋል። በኪንግስተንና በሚያሚ ተደርጎ የነበረው የ5000 ሜትር ውድድር ለአጭርና የመካከለኛ ርቀት ተወዳዳሪዎች የሽልማት መጠንን ከፍ ለማድረግ በሚል ምክንያት ቅዳሜና እሁድ በተደረገው የፊላደልፊያና በቀጣይ በሎስ አንጀለስ በሚደረገው ውድድር መሰረዙን አዘጋጆቹ ማሳወቃቸው አይዘነጋም። ሰላሳ ሶስተኛው ሳምንት የኢትዮጵያ ፕሪምየር ሊግ ዛሬ በሚደረጉ ሁለት ጨዋታዎች ይጀምራል። የዋንጫ ተስፋው ሙሉ በሙሉ ያልጠፋው ኢትዮጵያ ቡና ከወራጅነት ስጋት ለመራቅ ከሚታገለው አርባ ምንጭ ከተማ ጋር መርሃ ግብሩን ያከናውናል። ተከታታይ ሁለት ጨዋታ ያሸነፈው አዳማ ከተማ ሁለት ጨዋታ በተከታታይ ከተሸነፈው ባህርዳር ከተማ ጋር የሚያደረጉት ጨዋታ ይጠበቃል። አብርሃም አድማሱ ተጨማሪ አለው። ሊጠናቀቅ አራት ሳምንታት ብቻ በቀረው የኢትዮጵያ ፕሪምየር ሊግ ሰላሳ ሶስተኛ ሳምንት ጨዋታዎች ዛሬ በሚደረጉ ሁለት መርሃ ግብሮች ሲጀምር ኢትዮጵያ ቡና ከአርባ ምንጭ ከተማ የሚያደርጉት ጨዋታ ትኩረት እንስቧል። 55 ነጥቦችን በመያዝ ሁለተኛ እርጃ ላይ የተቀመጡት ኢትዮጵያ ቡናዎች የዋንጫ ተስፋቸውን ለማለምለም ከውራሽ ስጋት ተስፈንጥረው ለመራቅ ከሚጥሩ ታዞዎቹ ጋር ይፋለማሉ። ከአምስት ተከታታይ ድሎች በኋላ ወረዱን ባረጋገጠው ወልዋሎ ነጥብ የጣሉት ቡናማዎቹ ድል ማድረግ የሚችሉ ከሆነ መሪው ኢትዮጵያ መድን ጨዋታውን እስኪያከናወን ድረስ የነጥብ ልዩነትን በጊዜያዊነትም ወደ አምስት ማጥበብ የሚችሉበትም እድል አለ ናቸው። በየጨዋታው የኳስ ቁጥር ብልጫና የግብ ዕድል ለመፍጠር የማይቸገሩት ቡናማዎቹ ኮልዋሎ ጋር አቻ ተለያይተው ወሳኝ ነጥብ መጣላቸው የበለጠ በዛሬው ጨዋታ ጫና ውስጥ እንዲገቡ የሚያደርጋቸው ሲሆን፣ ተመሳሳይ ከሆኑ ድክመቶች ርቆ መታየት ለቡናማዎቹ እጅግ አስፈላጊው ጉዳይም ሆኗል። እያንዳንዱ ከፊት ያለውን ጌም በትኩረት እንጫወታለን። ጥሩ ነው እየታገሉ ነው ያለ ነው ቢሆን ብንቀርብ ደስ ይለን ነበረ፣ ግን ነገር አልሆነም። ስለዚህ አሁን የቀሩ አራት ጨዋታዎች ቢያንስ የምንችለውን ነገር አድርገን ከፈጣሪ ጋር ቢያንስ ጥሩ ነገር ለመስራት እንሞክራለን። ተከታታይ ሁለት ድሎች ያለመውረድ ተስፋቸውን ያለመለመላቸው አርባ ምንጮች በጊዜያዊነትን ቢሆን ወደ ሰንጠረዡ አጋማሽ ለመጠጋት ከጨዋታው ሶስት ነጥብን ፍለጋ ታሳቢ ያደረገ ጨዋት ይዘው እንደሚቀርቡ ይገመታል። በተለይም ቡድኑ በአርዳርን በሁለት ግብ ልዩነት ማሸነፍ መቻሉ የበለጠ በጨዋታው በስነልቦና በላይነት የበላይነትን ይዘው እንዲገቡ እንደሚያደርጋቸው ይጠበቃል። ሜዳ ውስጥም ከሜዳ ውጭም አለመረጋጋቶች ነበሩ። ያንን ለማስተካከል ብዙ ጥረናል። አሁን ዛሬ የሶስት ነጥብ ስላገኘን ሁሉን ነገር ጨረስ ነው ማለት አይደለም። በቀጣይ ያሉትን አራት ጨዋታዎች በጣም የተሻለ ውጤት አምጥተን የተሻለ ደረጃ ይዘን ለመጨረስ ጥረት እናደርጋለን ያው የዕለቱ ሌላኛው ጨዋታ ቀን 9 ሰዓት ሲደረግ በመቀመጫ ከተማው ዳግም የመወዳደር እድል ያገኘው አዳማ ከተማና በዚህ ሳምንት ሙሉ ለሙሉ ከዋንጫ ፉክክር ውጪ መሆኑን ያረጋገጠውን ባህር ዳር ከተማን ያገናኛል። ለመጀመሪያ ጊዜ በውድድር አመቱ ተከታታይ እድልን ያስመዘገቡት አዳማ ከተሞች ከረፈደም ቢሆን ከወራጅ ቀጠናው ለመውጣት የሚደረገው ፉክክር ላይ ጫና ማሳደር ችለዋል። የአሰልጣኝ አብዲ ቡሊ ቡድን ከሁሉም ባለፈ ከወጣት ቡድኑ የተገኙ ተጫዋቾች እድል ማግኘትና ከደጋፊው የተገኘው ብርታት ለቡድኑ መነሳሳት ትልቁ ምክንያትም ሆኗል። ኳስ ጨዋታ ሂደት እንደመሆኑ በሂደት በመጀመሪያ የሰበሰቡት እየጣሉ የመጡበት ሁኔታ አለ። እኛ ደግሞ ይሄንን ሪትም ጠብቀን መሄድ ከቻልን አሁንም ተስፋዋለን ብለን ነው የምናስበው። ያው ማራቶን ነው። ማለቂያ መግቢያዋ እንትን እስከምትል ድረስ ያለንን ይፈርት እናሳያለን። ኢትዮጵያ መድንን በማሸነፍ ለዋንጫ የተቃረበ ፉክክር ውስጥ የነበሩት ባህር ዳር ከተማዎች ሳይጠበቅ ያስተናገዷቸው ተከታታይ ሽንፈቶች አሁን ላይ ሙሉ ለሙሉ ከዋንጫ የራቁ ሲሆን ቢያንስ ከሽንፈት ለመታረቅና የሜዳሊያ ደረጃውን ይዞ ለመጨረስ ጨዋታውን ማሸነፍ ይጠበቅባቸዋል። በጨዋታ በአማካይ አንድ ግብ ብቻ ያስተናግድ የነበረው የተከላካይ ክፍል በቅርብ ሳምንታት ከሁለት በላይ ግቦችን ማስተናገድ መጀመሩ ሰሞነኛው የቡድኑ ደካማ ብቃት መገለጫም ሆኗል። አዳዲስ ቲም ነው እየገነባን የምንመጣው። ያ አንዱ የራሱ የሆነ ፋክተር አለው። ሆኖም ግን ውድድር እንትን ውስጥ በኩል ሜዳ በኩል ህግ እየተዳኘ ብንጫወት በጣም ጥሩ ነበር። ሜዳ ላይ እንዳሳዩት ፐርፎርማንስ እንዳላቸው ጥረት አይገባም እና አንዳንድ ጊዜ ልጆችን ከስሜት ውጭ የሚያወጣ እንቅስቃሴ ሆንም የሚገድል ነው። ያም ሆኖ ግን ጫናዎችን ተቋቁሞ ልጆቻችን ዘጠና ደቂቃ ለመጫወት ያደረጉት ጥረት ሳላደንቅ አላልፍም። ከውጭ የግብፁ ክለብ ፒራሚድስ በታሪኩ ለመጀመሪያ ጊዜ የአፍሪካ ሻምፒየንስ ሊግ ዋንጫ አሸናፊ ሆነ። የአፍሪካ ሻምፒየንስ ሊግ ዋንጫ የመልስ ጨዋታውን ትናንት ከደቡብ አፍሪካው ማሜልዲ ሰንዳውስ ጋር ያደረገው ፒራሚድስ በድምር ውጤት 3 ለ2 ተረቷል። በመጀመሪያው ዙር ጨዋታ ደቡብ አፍሪካ ላይ አንድ አቻ ተለያይቶ የነበረው ፒራሚድስ በሜዳው ትናንት ሁለት ለአንድ በማሸነፍ ለመጀመሪያ ጊዜ የመጀመሪያ አፍሪካ መድረክ ዋንጫውን አሳክቷል። ከ17 ዓመታት በፊት የተመሰረተው ፒራሚድስ በቀጣይ አፍሪካን በመወከል በዓለም የክለቦች ዋንጫ ውድድር ላይ ሳታፊ መሆኑንም አረጋግጧል። ፒራሚድስ የካፍ ሻምፒየንስ ሊግ ዋንጫን ያሸነፈ አራተኛው የግብጽ ክለብ ሆኗል። ካለፉት ስድስት የካፍ ሻምፒየንስ ሊግ ዋንጫዎች አምስቱን የግብጽ ክለቦች በማሸነፍ የበላይነቱ ቤቱን ይዟል። ሰባት ሰዓት ላይ በኢቲቪ መዝናኛ ተጨማሪ የስፖርት ጉዳዮችን አካተን እንጠብቃችኋለን። ለዜና ኢትዮጵያ ያዝናቸው የስፖርት ጉዳዮች አብቅተዋል። ሰለሞን አባቡ ነበርኩኝ። ሌሎች የዜና ኢትዮጵያ ጉዳዮቻችን ይቀጥላሉ። በያላችሁበት መልካም ጊዜ ይሁንላችሁ።